ስፔናዊው የባርሴሎና የፊት መስመር ተጫዋች ላሚን ያማል በዚህ አመት የባሎንዶር ሽልማት አሸናፊነት ግምት ካገኙ ተጫዋቾች መካከል በቀዳሚነት እየተጠቀሰ ነው የሚገኘው። በሌላ በኩል ፈረንሳዊው የፔስ የፊት መስመር ተጫዋች ኦስማን ዴምቤሌ በብዙዎቹ ዘንድ ሽልማቱን ሊወስድ እንደሚችል በተለይ ፔስ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳቱ ጋር ተያይዞ ዴምቤሌ ይህ ሽልማት ይገባዋል እየተባለ ነው የሚገኘው። በዚህ ዙሪያ ላሚኒያማል ተጠይቆ ነበረ። እንግዲህ እኔ አንድ ጨዋታ ሳይሆን አመቱን ሙሉ ምርጥ የነበረ ተጫዋች ያሸንፍ የሚል እምነት አለኝ ሲል አስተያየቱን ሰጥቷል። ሰዎች ግን ባሎንዶሩ በሐሙሱ ጨዋታ እንዲወሰን ከፈለጉ ይህንን ማድረግ ቀላል ነው የሚል አስተያየቱን ሰጥቷል። ፈረንሳይና ስፔን የኔሽንስ ሊግ የግማሽ ፍጻሜ ጨዋታቸውን የፊታችን ሐሙስ ምሽት አራት ሰዓት ላይ በጀርመን እንደሚያደርጉ ይጠበቃል። በኢንተር ሚላን የማንቸስተር ዩናይትድን ዴንማርካዊ ኢንተርናሽናል ይሆናል ራስሙስ ሆይሉን በውሰት ማዘዋወር ይፈልጋል ሲል ጋዜጣ ዴሎ ስፖርት ዘግቧል። ማንቸስተር ዩናይትድም ከብሩኖ ፈርናንዴዝ ቀጣይ ቆይታ ጋር ተያይዞ የተጫዋቹን ውሳኔ እየጠበቀ ነው ተብሏል። ከሳውዲ ክለቦች ለተጫዋቹ ዝውውር ዳጎስ ያለ የዝውውር ሂሳብ ቀርቦለታል። በተለይ አልሂላል በይፋ ለተጫዋቹ ዝውውር ያቀረበ ክለብ እንደሆነ እየተነገረ ነው የሚገኘው በርካታ መገናኛ ብዙኃን ዘግበውታል። ተጫዋቹ ግን በዝውውሩ ዙሪያ ያለው ነገር የለም። የክሪስታል ፓላሱ ዣን ፊሊፔ ማቴታን ማንቸስተር ዩናይትድ የማዘዋወር ፍላጎት እንዳለው ስካይ ስፖርት ይዞት የወጣው ዘገባ አመላክቷል። ሆኖም የጣሊያኖች ኤሲ ሚላን እና ዩቬንቱስ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው ተብሏል ሉዊስ ስኬሊ 18 ዓመቱ ላይ ነው የሚገኘው ይህ ተጫዋች በአርሴናል ቤት የውል ማራዘሚያ ሊፈርም እንደሚችል እየተነገረ ነው የሚገኘው። ተጫዋቹን ግን ሪያል ማድሪድ የማዘዋወር ፍላጎት እንዳለው ሜል ዘግቧል። ባርሴሎና ሉዊስ ዲያዝን ለማዘዋወር ድርድር ጀምሯል። ክለቡም በሱ ምትክ ፍሎሪያን ቪርትዝን ከባይ ሊቨርኩሰን ለማዘዋወር ጥረት እያደረግኩ ነው ብሏል። ነገር ግን ባይ ሊቨርኩሰን ለዚህ ተጫዋች ያቀረበው የዝውውር ገንዘብ ዳጎስ ያለ ነው። አንድ መቶ ሀያ ሰባት ሚሊየን ፓውንድ የዝውውር ሂሳብ መጠየቁ ዝውውሩን ሊያደናቅፈው እንደሚችል እየተነገረ ይገኛል። የብሬንትፎርዱ የፊት መስመር አጥቂ ብሪያን ምቤሞ በቀጣይ ለመቀላቀል የሚመርጠው ክለብ ማንቸስተር ዩናይትድ መሆኑን አስታውቋል። ካሜሮናዊ የፊት መስመር ተጫዋች ብሪያን ምቤሞ በልጅነቱ የማንቸስተር ዩናይትድ ደጋፊ እንደነበረ ተገልጿል። ከዚህም አንጻር ወደ ማንቸስተር ዩናይትድ ለመሄድ እንደሚፈልግ ነው እየተነገረ የሚገኘው። እንግዲህ በብሬንትፎርድ በኩል ብሪያን ምቤሞ ክለቡን የሚለቅ ከሆነ ቡድኑ ውስጥ ትልቅ ክፍተት ሊፈጠር እንደሚችል ይጠበቃል። እንግዲህ ብሬንትፎርድ ክፍተቱን ለመሙላት ብዙ የሚቸገር ቡድን እንዳልሆነ ነው ብዙ ጊዜ የሚነገረው። ነገር ግን የተጫዋቹ ዝውውር ሂሳብ የብሬንትፎርድን የክለብ ሪከርድ የሽያጭ ዋጋ ሰብሮ ነው ወደ ማንቸስተር ዩናይትድ የሚያቀነው። ጣሊያናዊ አሰልጣኝ ማሪዚዮ ሳሪም የሴሪያውን ክለብ ላዚዮን ከአንድ ዓመት በኋላ በድጋሚ ለማሰልጠን መስማማታቸው እየተነገረ ነው የሚገኘው። ማንቸስተር ሲቲም የወልቪሱን አልጄሪያዊ ተጫዋች ራያን አይት ኖሪን ለማስፈረም እንቅስቃሴ መጀመሩን ዘ አትሌቲክ ይዞት የወጣው ዘገባ አመላክቷል። በአፍሪካ መረጃችን በናይጄሪያ የስፖርት ፌስቲቫል ላይ ተካፍለው ሲመለሱ የነበሩ የልዑካን ቡድን አባላት ላይ በደረሰ የመኪና አደጋ 22 ሰዎች ሕይወታቸውን አጥተዋል። በናይጄሪያ ደቡብ ምዕራብ አካባቢ በደረሰ አደጋ ነው። አትሌቶችን አሰልጣኞችን፣ ዳኞችን፣ የሕክምና ባለሙያዎችንና ጋዜጠኞችን ይዞ የነበረው መኪና ላይ በደረሰ የትራፊክ አደጋ የሰዎች ህይወት ያለፈው እንግዲህ ከዳኮስታሌ የተባለ ቦታ ላይኑ አደጋው የደረሰው አርባ ኪሎ ሜትር ሲቀራቸው ነው፣ ለካኑ ከተማ አደጋው የተከሰተው። ከሞቱት በተጨማሪም ዘጠኝ ሰዎች ላይም ጉዳት ቀላልና ከባድ ጉዳት ደርሷል። አንድ ተጓዥ ግን ምንም ጉዳት ሳይደርስበት ታርፏል። እንግዲህ አንድ ሺህ ኪሎ ሜትር ተጉዘው በአቤ ኮታ በተባለ የኦጉን ስቴት የስፖርት ፌስቲቫል ላይ ተሳትፈው ሲመለሱ ነው። አርብ ዕለቱ አደጋው የተከሰተው። የናይጄሪያ ስፖርት ሚኒስቴር ለናይጄሪያ ስፖርት አሳዛኝ ቀን ነው ሲል መግለጫ አውጥቷል። ሀገራቸውን መወከል የሚችሉ አትሌቶችን እና ባለሙያዎችን ነው ያጣ ነው ክስተቱ በጣም አሳዛኝ ነው ሲል ነው መግለጫ ያወጣው። የካኖ ስቴት ልኡካን ያው በአደጋው ህይወታቸውን ያጡት ማለት ነው 29 ሜዳሊያዎችን በፌስቲቫሉ ላይ አግኝተው ነበረ። እንግዲህ ደስታቸውን በተገቢው መንገድ ሳያጣጥሙ ነው ህይወታቸውን ያጡት። የናይጄሪያ መንግስትም በዚህ አደጋ ህይወታቸው ሁላጩ ቤተሰቦች 632 የአሜሪካን ዶላር በገንዘብ መልክ ሰጥቷቸዋል። የምግብ አቅርቦትን ማከናወኑ ነው። እንዲሁ ቢቢሲ ስፖርት አፍሪካ የዘገበው እንግዲህ አፍሪካ ውስጥ ብዙዎቹ መንገዶች በተለይ ወደ ክልል የሚደረጉ ጉዞዎች የመንገድ ደህንነታቸው በጣም አስተማማኝ ነው ብሎ መናገር አያስደፍርም። ከዚህ አንጻር ሹፌሮች በተለይ የህዝብ ማመላለሻ የሚያሽከረክሩ ሹፌሮች ፍጥነታቸውን በጣም መወሰን አለባቸው። ለብዙ የትራፊክ አደጋ ክስተት የሚጠቀሰው የቴክኒክ እንዲሁም ደግሞ የፍጥነት ችግሮች ናቸው እና መኪናቸውንም ከጉዞ በፊት ማረጋገጥ አለባቸው። እንግዲህ የትራፊክ ህግችን ማክበር በጣም ተገቢ ነው እንጂ በጣም የሰዎችን ህይወት እየቀጠፈ የሰዎችን ህይወት እየቀጠፈ ያለ ጉዳይ ስለሆነ በተለይ አሽከርካሪዎች ኃላፊነት በጣም ከፍተኛ ኃላፊነት ነው። በነገራችን ላይ ጭነው የምትሄደው የሰውን ልጅ ነው እና በጣም ጥንቃቄ ማድረግ ነገን ማሰብ በጣም አስፈላጊ ነው። በአውሮፓ ሀገራት የሴቶች ኔሽንስ ሊግ ጨዋታዎች ዛሬ ይካሄዳሉ። በኦስትሪያና ጀርመን መካከል የሚደረገው የምድብ አንድ ጨዋታ ምሽት ላይ ይከናወናል። ኔዘርላንድስ ከስኮትላንድ በተመሳሳይ ምሽት ሁለት ሰዓት ላይ የሚደረግ ጨዋታ ነው። በምድብ አንድ ሁለተኛው ምድብ የሚደረገው ጨዋታም አይስላንድ ከፈረንሳይ ከኔዘርላንድ ከኖርዌይ ይጫወታሉ። በምድብ ሶስት ፖርቹጋል ከቤልጅየም፣ ስፔን ከእንግሊዝ ጨዋታቸውን ያደርጋሉ። ስፔንና እንግሊዝ የሚያደርጉት ጨዋታ በጣም ብዙ እየተባለለት የሚገኝ ጨዋታ ነው። ሁለቱም ቡድኖች በሴቶች እግር ኳስ በጣም ከፍተኛ ደረጃ ላይ የሚገኙ ሀገራት ናቸው። በአውሮፓ ብቻ ሳይሆን በዓለም እንደሚታወሰው በ2023 የሴቶች የዓለም ዋንጫ ፍጻሜ ሁለቱ ቡድኖች ነበሩ የደረሱት። በጣም ጠንካራ የሴቶች ሊግም ያላቸው ናቸው። ስፔን በባርሴሎና በአውሮፓ ሻምፒዮንስ ሊግ በጣም ብዙ ርቀት የሚሄድ ነው። የእንግሊዝም በተለይ የአርሴናል ሴቶች ክለብ በጣም ጠንካራ ከሚባሉ ቡድኖች መካከል ይጠቀሳል። ሊግህ ደግሞ ጠንካራ ከሆነ ጠንካራ ብሔራዊ ቡድን መገንባት አይቀርም። እንግዲህ ሁለቱ ቡድኖች ዛሬ የሚያደርጉት ጨዋታ በጣም ከፍተኛ ግምት ተሰጥቶታል። ቀደም ብዬ ባነሳሁት የ2023ቱ የሴቶች የዓለም ዋንጫ ላይ ስፔን እንግሊዝን አንድ ለባዶ በሆነ ውጤት አሸንፋ ዋንጫውን ማንሳቷ ይታወሳል ነገር ግን ባለፈው ከወራት በፊት በተደረገ ጨዋታ እንግሊዝ ስፔንን አንድ ለባዶ በሆነ ውጤት አሸንፋለች የሁለቱ ቡድኖች ጨዋታ ዛሬ ምሽት አንድ ሁለት ሰዓት ላይ የሚደረግ ጨዋታ ነው በሌሎች ጨዋታዎች ስዊድን ከዴንማርክ ዌልስ ከጣሊያን የሚያደርጓቸው ጨዋታዎች ይጠበቃሉ በርካታ ጨዋታዎች ናቸው የሚደረጉት ነገር ግን ከነዛ በርካታ ጨዋታዎች ውስጥ የተወሰኑትን ነው የጠቀስ ነው በሰላሳ ሶስተኛ ሳምንት የኢትዮጵያ ፕሪሚር ሊግ ትላንትና ሁለት ጨዋታዎች ናቸው የተደረጉት። አዳማ ከተማ ባህር ዳር ከተማን ሁለት ለባዶ በሆነ ውጤት ያሸነፈበት ውጤትም ተመዝግቧል። ለአዳማ ከተማ ሙሴ ኪሮስና ቢኒያ ማይተን ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ያልተጠበቀ ውጤት ነው። እርግጥ የባህርዳር ከተማ ለዋንጫ የሚፈካከር ቡድን እንደሆነ ይታወቃል። በዚህ ላይ ደግሞ ስብስቡን በጣም አስፈሪ ከሚባሉ የፕሪሚየር ሊጉ ክለቦች መካከል በቀዳሚነት ይጠቀሳል። እነ ፍሬው ሰለሞን፣ እነ ቸርነት ጉግሳ፣ ሙጂብ ቃሲምን፣ ፍጹም አለሙን የመሳሰሉ ተጫዋቾች ያሉት ስብስብ ነው። ባህር ዳር ከተማ ከዋንጫ ፍክክር ውጭ መሆኑን ያረጋገጠበት ውጤት ነው። በአዳማ ከተማ በኩል ግን ውጤቱ በጣም ወሳኝ ነው። ወራጅ ቀጠና ውስጥ ያለ ቡድን እንደመሆኑ መጠን ይህ ሶስት ነጥብ ለአዳማ ከተማ በጣም ከወራጅ ቀጠናው ለመውጣት በሚያደርገው ጥረት ውስጥ የሚያግዘው ሆኖ ተመዝግቧል። አርባ ምንጭ ከተማ ከኢትዮጵያ ቡና ጋር ያደረጉት ጨዋታ በጣም ከፍተኛ ሁኔታ ሲጠበቅ የነበረ ጨዋታ ነው። አርባ ምንጭ ከተማ ይህንን ጨዋታ አንድ ለባዶ በሆነ ውጤት አሸንፏል። ይህ ውጤት ደግሞ ለኢትዮጵያ መድን በጣም በተለይ በዋንጫው የማንሳት ሂደቱን በጣም ያፈጠነው ይመስላል። ለአርባ ምንጭ ከተማ በትናንትናው ዕለት አርባ አንደኛው ደቂቃ ላይ ቡጣቅ አሸመና የማሸነፊያ ግቧን አስቆጥሯል። አርባ ምንጭ ይህ ውጤትን በጣም ወሳኝ ነው። ያው ከወራጅ ቀጠና ሙሉ ለሙሉ ለመራቅ የሚጠቅመውን ውጤት ነው ያስመዘገበው። ውጤቱን ተከትሎ ኢትዮጵያ ቡና በስምንት ነጥብ ከኢትዮጵያ መድን ርቆ እንዲቀመጥ አስችሎ ኢትዮጵያ መድን ዛሬ ጨዋታውን ከቅዱስ ጊዮርጊስ ጋር ያደርጋል። ስለዚህ ይህንን ጨዋታ ኢትዮጵያ መድን የሚያሸንፍ ከሆነ ዋንጫውን ማንሳቱን ያረጋግጣል። ከረዥም አመታት በኋላ ነው ይህንን ዋንጫ ኢትዮጵያ መድን ወደ ካዝ ነው የሚያስገባው እንግዲህ ዋንጫውን ማንሳቱን የሚያረጋግጥ ከሆነ በዚኛው የማይሳካ ከሆነ በቀጣይ ጨዋታዎች የማሳካት እድሉ እጅግ በጣም ሰፊ ይመስላል። ኢትዮጵያ መድን እንደ በእኛ አቆጣጠር በ1994 ዓ ም ነው ኢትዮጵያ መድን የጥሎ ማለፍ ዋንጫን ያነሳውና ከሀያ አራት አመታት በኋላ ይህንን ዋንጫ የፕሪሚየር ሊግ ዋንጫን የሚያነሳ ይሆናል ማለት ነው። ኢትዮጵያ መድን ያው በዓለም አቀፍ ደረጃም እንደዚህ ያልተጠበቁ ነ ኒካስል ነ ክሪስታል ፓላስ ነ ቦሎኛ በተለይ ዘንድሮ አመት በዘንድሮ አመት ያልተጠበቁ ቡድኖች ዋንጫን እያነሱ ነው የሚገኙት። እንግዲህ ኢትዮጵያ መድን ከነሱ ተርታ ይሰለፋል ተብሎ ነው የሚጠበቀው። ሌላው ዛሬ የሚደረጉ ሁለት ጨዋታዎች ናቸው። ኢትዮጵያ መድን ቅዱስ ጊዮርጊስ ጋር የሚያደርጉት ጨዋታ ይጠበቃል። ቅዱስ ጊዮርጊስ በአርባ ሶስት ነጥብ ስድስተኛ ደረጃ ላይ ነው የሚገኘው። እንግዲህ በሶስት ጨዋታዎች በባለፉት ሶስት ጨዋታዎች ተሸንፏል። አንድ ጨዋታ ደግሞ ሶልሽሬን አሸንፏል ቅዱስ ጊዮርጊስ። ስለዚህ ይህንን አሸናፊነቱን ለማስቀጠል ወደ ሜዳ ይገባል ተብሎ ነው የሚጠበቀው። ቅዱስ ጊዮርጊስ ጥሩ ስብስብ ነው ያለው፣ በርካታ የግብድሎችን ይፈጥራል። ነገር ግን ኳስና መረብን የሚያገናኝ ይህ ጨራሽ የሚባል ተጫዋች ቡድን ውስጥ አለመኖሩ እንደ ክፍተት እየተነሳ ነው የሚገኘው ስድስተኛ ደረጃ ላይ በሊጉ አጋማሽ ላይ ሆኖ እንደሚያጠናቅቅ ግን ከወዲሁ የታወቀ ነገር ይመስላል። ዘጠኝ ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከድሬዳዋ ከተማ ጋር የሚያደርጉት ጨዋታን በጣም ተጠባቂ ነው። ወልዋሎ አዲግራት ዩኒቨርሲቲ ከሊጉ መሰናበቱን አረጋግጧል። ከኢትዮጵያ ቡና ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁ ይታወሳል። ወልዋሎ አዲግራት ዩኒቨርሲቲ ከሊጉ መውረዱ ታውቁ አሁንም ደግሞ ከድሬዳዋ ከተማ ጋር የሚያደርገው ጨዋታ በጣም ወሳኝ ነው። ለድሬዳዋ ከተማ ውጤቱ ምን ይሆናል የሚለውን አብረን የምንመለከተው ይሆናል። ሌላኛው የሀገር ውስጥ ስፖርታዊ መረጃችን የባህልና ስፖርት ሚኒስቴር በመላ የኢትዮጵያ ጨዋታ ውድድር ደንብና የማስፈጸሚያ እቅድ ዙሪያ ከሀገር አቀፍ ስፖርት ማህበራትና የቴክኒክ ኮሚቴዎች ጋር ውይይት አድርጓል። እንግዲህ የባህልና ስፖርት ሚኒስቴር እንዲሁም ደግሞ የኦሮሚያ ክልል በጅማ ከተማ በትብብር ይህንን የመላ ኢትዮጵያ ጨዋታዎች ያስተናግዳሉ። ውድድሩ ከሰኔ 7 እስከ 16 2017 ዓ ም ድረስ ነው የሚከናወነው። ስድስተኛው የመላ ኢትዮጵያ ጨዋታዎች ፍጹም ስፖርታዊ ጨዋነት በተሞላ መልኩ እንዲጠናቀቅ ጨዋታውን የሚመሩ ሀገር አቀፍ የስፖርት ማህበራት ድርሻቸው የጎላ መሆኑን ነው በውይይቱ ላይ የተገለጸው። ውይይቱን የመሩት አቶ አንበሳ ውኒያው የኢትዮጵያ ስፖርት አካዳሚ ዋና ዳይሬክተርና የመላ ኢትዮጵያ ጨዋታ ውድድር ስነስርዓትና ይግባኝ ሰሚ ኮሚቴ ሰብሳቢ ናቸው። እንግዲህ ሀገር አቀፍ የስፖርት ማህበራት አጠቃላይ በውድድር መመሪያ ዙሪያ ከክልል ስፖርት ዘርፍ ኃላፊዎች ከክልል ቺፍ ዴሚኒሽኖች ናም ከሀገር አቀፍ ስፖርት ማህበራት ጋር ሰፊ ውይይት ተደርጓል። ግብአትም የተገኘበት እንደሆነ ነው የተገለጸው። ስፖርታዊ ጨዋነት በሰፈነበት መልኩ ውድድሩን እንዲጠናቀቅ ሚኒስቴር መስሪያ ቤቱ ያዘጋጀው ውይይት ነው። እንግዲህ ሚኒስቴር መስሪያ ቤቱ ያዘጋጀውን የውድድር መመሪያ በማይጻረር መልኩ ሁሉም የስፖርት ፌዴሬሽኖች የራሳቸውን የውድድር ደንብ ማዘጋጀት፣ ለሁሉም ተሳታፊ ክልሎች እና ከተማ አስተዳደሮች በወቅቱ ደንቦችን መላክ እንዳለባቸውም እንዲሁ ተገልጿል። ሀገር አቀፍ የስፖርት ማህበራት ተገቢ ያልሆኑ ስፖርተኞችን በመለየት ለክልሎችና ለውድድር ስነ ስርዓትና ይግባኝ ሰሚ ኮሚቴዎች ማሳወቅ ይጠበቅባቸዋል ተብሏል። ከውድድር መመሪያ በተጨማሪም የዓለምና ሀጉር አቀፍ የስፖርት ሕጎችን መከተል ከክልል ቺፍ ዴሚሽኖች ጋር ተቀናጅቶ መስራት የዳኝነትን በችሎታና በብቃት ላይ የተመሰረተ ሆኖ መደባዎቹን ማከናወን ከክልሎችን ማስተዋጽኦ ማን ነው ተዋጽኦቹን በሚገባ ማከናወን ተገቢ እንደሆነ ነው በውይይቱ ላይ የተገለጸው። እንግዲህ ሁሉም ተሳታፊ ሀገር አቀፍ ስፖርት ማህበራት የስራ ኃላፊዎችና ና ተወካዮች ለስድስተኛው መላ ኢትዮጵያ ጨዋታ ስኬት በጋራ ና በቅንጅት በመስራት የተጀመረውን የስፖርት ልማት እቅድ ከዳር ለማድረስ ውይይቱ ላይ ከስምምነት መደረሱን የሚኒስቴሩ yeah, መረጃ ያመለክ